ከመሞቴ በፊት እንደምሞት አውቅ ነበር፣ አውቅ ነበረ። ካንሰር ነው የገደለኝ። ሞት እንዲህ ነው እንዴ? ህመም የለውም በፍጹም። ሶኬት የመንቀል ያህል ነው። ሲኳትን በኖር አካሌ ውስጥ ህያው ነፍሴ ስትነቀል ይሰማኛል። ጸጥ። በቃ ህመም አልነበረውም። ምንም ያልተደረገ ያህል ነበር የቆጠርኩት የተሰማኝ መርፌ ጥጥ ላይ ሲወድቅ ለመሰማት እንደመሞከር ያለ ስሜት ነው ከሞትኩ በኋላ የማያዩኝን አይኖች ማየት ጀመርኩ የማይሰሙኝን ጆሮዎችና የማያወሩኝን አፎች መከታተል ቀጠልኩ እያንዳንዱን እንቅስቃሴ መከታተል የሚያስችል መንፈስ ነው የተገለጠልኝ አዲስ ሰው ሆኛለሁ የማያዩኝን ማየት የማይሰሙኝን መስማት ከመሞቴ በፊት ለሞት እየተቃረብኩ መሆኑን ባውቅም ትላንትና ማታ ነፍሴ ከስጋዬ እየተለየች እንደሆነ ሲሰማኝ ግን ደነገጥኩ፣ አዘንኩ። አሁን ነፍስ ብቻ ነኝ። ነፍስ ሆኜ ነው ማውራው። ነፍስ ብቻ ሆኜ ነው እየሆነ ያለውን ነገር የምከታተለው። ስጋ ጠገብ መሆን ይሰለቸኝ ጀምሯል። ስጋዬ ቤቴ ነበር። 29 አመት ኖሬበታለሁ። አየሁት፣ አሁን ባዶ ሆኗል። ለ29 አመት ተከራይቼ ከኖርኩበት ቤት ኮተት ቅራቅንቦ፣ ወይኔ ጀንዶ ወጣ። ባከራይ የተገደድኩ መሰለኝ፣ አዘንኩ። አልቅስ አልቅስ አለኝ። ለካስ ይህ ቤት የእኔ አይደለም፣ የኪራይ ነው። እኔ ስለቀው ይፈርሳል። ምስኪን ምስኪን ቤቴና ፈራሽ ገላይ ያጠገብ እናት ያለች የብዙ ነገሮች እናት የመጀመሪያዋ መምህሬ መልሳ መላልሳ የሰራች ሆኜን የዋናዚ በመሬት ሐዘን ተውጣለች። በመሬድ ለቅሶ ተጎርታለች። የእሷ የመሰላት ቤት ፈርሷል። ወዮ እናቴ፣ ወዮ እናቴ፣ ወዮ እናቴ ወየው ለስንት ሰው የሚበቃ አምባና ለስንት የሚተርፍ ለቅሶ ለአጽናኝ እስክታስቸግር ድረስ በእኔ እየጸረሰችው ነው። ታላቅ ወንድሜ በእኔ ቀብር ሰበብ የሚወደውን የእግር ኳስ ጨዋታ እንዳያመልጠው በሚጨነቅበት ሰዓት፣ ታላቅ እህቴ ማን መጣ ማን ቀር እያለች ሂያጅ መጪውን ለቅሶ ደራሽ በምትቆጣጠርበት ሰዓት፣ ታናሽ ወንድሜ እኔ በሞት ተለይቸዋለሁና የግል ኮሌጅ ትምህርቱን የሚያስጨርሰው የገንዘብ አቅብ ከየት እንደሚያመጣ በሚያሰላስልበት ሰዓት እናቴ ግን ከልቧ ታለቅስልኝ ነበረ። አድባሬ አድባሬ አድባሬ ዛሬ ተገረሰስክ፣ ዛሬ ለሞት ተሸነፍክ ትላለች። እናቴ አለቃቀሷ ግን አድባሯ የተገረሰሰ ሳይሆን ከአምላኳ ጋር ያቆራረጧት ወይም የምትንበረከክለትና የምትብረከረክለት ጣዖት ያፈርሱባት ነበር የሚመስለው። ሐዘኗን መቋቋም አቃተኝ። አጠገቧ መቆምም ራስን ለስቃይ መጋበዝ መስሎ ተሰማኝ። እናም ወጣሁ፣ ከመኝታ ክፍሌ ወጣሁ። ወጣሁና ደጅ ላይ ቆምኩ፤ ድንኳን ተተክሏል። ድንኳኑ ሰው ጠግቧል። ነፍሴ ሥጋ ያለበሰችው ነፍሴ ሳያዋ ታያለች። የእኔ መሞት ግድ የሰጣቸው ጥቂቶች ብቻ ነበሩ። አንዳንዶቹ ጭራሽ አያውቁኝም። ቤተሰቦችን ብለው ነው የመጡት። የዕድር፣ የዕቁ፣ የማህበር አባላት። እናም አንዳንድ ወግ መተረክና መስማት የራባቸው አካባቢ የዕድሜ ቱጃሮች በሞት መገረም ጀምር። ያለው ሞት እንዲህ ነው እንዴ? ሞት ዝም ማለት ይመስለኝ ነበር። ምንም አለማወቅ ምንም ወደ መሆን መሸጋገር ይመስለኝ ነበር። አንድም ቀን ሞት ይህን ይመስላል ብዬ አስቤ አላውቅም ነበር ፈጽሞ። ቅድም የራሴ ሞት ነበር ያስለቀሰኝ። ከሚያሰቃይኝ ካንሰር የመላቀቅ ስሜት ሳይሆን ከምወደው ማህበረሰብ የመነጠልና የመገንጠል ስሜት ነበር የተሰማኝ። ጥቅጥቅ ያለ ዛፍ የበዛበት ጫካ የሆንኩ ነበር የመሰለኝ። አሁን አንድም ዛፍ በውስጤ የለም። ምድረ በዳ ሆኛለሁ። ሰው የለኝም። ወደማላውቀው መንገድ ልጓዝ ነው። ወደ አላነበብኩት ምዕራፍ ልሸጋገር ነው። ህፃናት እጅ ያለሁ አዝኛለሁ፣ አብዝቼም አልቅሻለሁ። አሁን ቅድም የራሴ የሞት ነበር ያስለቀሰኝ። ስለ እኔ በሚነገረው ነገር ሆዴ ባብቶ ነበር። ረብ ያለው ህይወት በዘመን ያሳልፍኩት አልመሰለኝም ነበር። በሰዎች አንደበት በት ስለኔ ስሰማ ግን አለቀስኩ። በህይወት መቆየት ነበረብኝ አልኩ። ከጎጆ ቤት አናት አንዱን ሳር መዞ የማውጣት ያህል የኔ መሞት ብዙ የማያጎድል ይመስለኝ ነበር። ለካስ ለአንዳንድ ዘመዶቼ የህይወታቸው ምሰሶ ነበርኩኝ። ለካስ ትቤ አልነበርኩም እና ለዚህ ነበረ ለገዛ ሞቴ ያለቀስኩት። አሁን ግን ሰለቸኝ። ለፈረሰው ገላይና ለተውኩት ስጋ ቤቴ የሚለቀሰው ልቅሶ ከመጠን እያለፈ ነውና ቋቃለኝ። ሊያስመልሰኝ ያሰበ መሰለኝ። በእውነቱ አታካች የሆነ ነገር ነው። በዚህ ዓለም ለገዛ ቦታችን የሚለቀሰውን ልቅሶ የመስማትን ያህል አሰልች ነገር ይኖር ይሆን? የመጀመሪያዎቹ ጥቂት ደቂቃዎች ድንቅ ህብረ ዝማሬ ሲመስል የቆየው ለቅሶ፣ ቀስ በቀስ እንደ ጨረባ ተዝካር ይሆናል። እናም አለመወለድ ይሻል ነበር ይሆን የሚል ጥያቄ ያስነሳል። ምን አባት ይልሁን፣ ወደ ጓሮ አመራሁ። ጓደኞችና የሥራ ባልደረቦች የተጣመመ ክብ ሰርተው ተቀምጠዋል። የህይወት ታሪኬን እየጻፉ ነው። ጎንበስ ሳልኩና እና የጻፉትን ማንበብ ጀመርኩ። እየጻፉት ያሉትን ነገር እያነበብኩ እንደሆነ ቢያውቁ ምን ይሰማቸው ይሆን የሚል ሐሳብ መጣብኝ። የህይወት ታሪኬን ማንበብ ጀመርኩ። እንዴት ያስቃል! በህይወት ዘመን የሰራዋቸው ስንትና ስንት ስንፈቶችና ጉብዝናዎች አልተፈጸሙ ያህል ተረስተዋል፣ ወይም አልተፈለጉም። እነዚያ ስንፈቶችና ጉብዝናዎች ግን በትክክል እኔ ምን የመግለጽ አቅም ነበራቸው። ግን አልተጻፉልኝም፣ አልተጻፉብኝም። አውቀው በድፍረት ሊሆን ይችላል፣ ወይም ሳያውቁ በስተት የሆነ ሆነና፣ ቀብሬ ላይ እንዲነበብ የተዘጋጀው የህይወት ታሪኬ ለመበሳጨት ምክንያት ሆነኝ። ይገርማል። የሞተ ሰው መበሳጨት ይችላል እንዴ? መቻል ይችላል፣ ብስጭቱን የሚያይለት የለም እንጂ እሱ መንፈስ ነው። ቅዱስ ሊሆንም ይችላል ወይም እርኩስ፣ ግን መንፈስ ነው። የት አባቴ ልሂድ? የት አባቴ? የእናቴ ድምፅ ይሰማኛል! ልቅሶዋ እማዬም የምነካት ረበሸችኝ። በጣም ረበሸችኝ። ራሷን በመርሳቷ እና የምታደርገውን ነገር ባለማወቋ ረበሸችኝ። ቸኮልኩ። ምን አለ ቶሎ ተቀብሬ ባረፍኩት የሚል አሳመጣብኝ! ያለሽኝ የማይንቀሳቀስ መንገደኛ ሆንኩኝ። እንዴ እንደዚህ የተካበደ ነገር አልወድም። በህይወት እያለሁም ከበብ ከበብ ሲያደርጉኝ የምወድ አይነት ሰው አልነበርኩም። ደግሞ ይሉንታ የሚያጠቃቸው ሰዎች ናቸው አስከሬኔን የከበቡት፣ እያስመዘገቡ ነው በእናቴና በሌሎች የቤተሰብ አባላት ዘንድ ሁለታ ለማስቆጠር። የኔ መሞት ስንቱን ስራ አስፈታ፣ ስንቱን ሰለቸ። ሰዓቱ በሄደ ቁጥር መሰልቸት የበዛ ደግሞ የእናት የያዘን ምን ነብካት? ለምንድን ነው የምትፈራው አጎቴን የማትሰማው ምን ነው ልቧል አጎቴ ተግሳጽ እንደነደነ ወዩ። እናቴ ኑሬ ምን ጨመርኩላት? ሞቼስ ምን አጉር ልባታለሁ? ለምን እንደ እህል ብጣሪ ቆጥራ አትተወኝም? ለምን ያልነበርኩና ያልተፈጠርኩ ያህል አትረሳኝም? ለምንድነው ጸጸት ሰቅዞ የሚይዛት እንክብካቤ ያጎደለችብኝ ይመስል ይመስል ለማይድን ደዌ አሳልፈ የሰጠችኝ ይመስል ከደዌ እንዳልድን መንገድ ላይ እሾህ ያልነቀለች ይመስል፣ ለምንድን ነው የጥፋተኝነት ስሜት የሚሰማት? ለምንድን ነው ምን አለ ተቀብሬ ባረፍኩት። ከእሷ ተለየሁ እንደተለየሁ አንድ ድምፅ ሰማሁ። የማውቀው አይነት የለመቁ ሰው ድምፅ ወደ አዲሱ አልቃሽ አመራሁ። ልክ ነኝ የጠረጠርኩት ነገር ልክ ነው። እሷ ናት የድሮ ፍቅረኛዬ። ለሁለት አመት ያህል በፍቅረኝነት ቆይተን ስፍራና ጊዜ ከለያየን አምስት አመት ሆኖት ነበር። በቅርቡ ግን ተገናኘንና መንፈሳችንን አደስ ነው፣ እንደገና የተበጠሰውን የፍቅር ክር ቋጠር ነው። ማን ነግሯት ነው የመጣችው? ማንም አላወቃትም፣ ማንም አያውቃትም። ቆማ የየዋን አስነካችው። ጨርቋን ጥላ የምታብድ መሰለች። ቤቱ በእሷ ለቅሶ ተነቃነቀ። እኔ ግን ጨነቀኝ። ማነሽ ቢሏት ማን ይግልትል ነው የሷ ብቻ አልነበርኩም! ማነሽ ቢሏት ውድ ይወልዳል። ማነሽ ባላሏት ያሁኗ ፍቅረኛዬ ከጓዳ ብቅ ብላ ድሮ ፍቅረኛዬን አየቻት። ሁኔታዋን ልብ ስትል እንደ ቅርብ ዘመድ ሳይሆን እንደ ቅርብ ዘመድ ሳይሆን አይቀርም የቆጠረቻት። ይህች ፍቅረኛዬ የፊተኛዋን ፍቅረኛዬን ስም ሳነሳባት ፊቷ አመድ ነበር የሚለብሰው። አሁን ግን ይኸው ተቃቅፈው ይላቀሳሉ። ጨነቀኝ! በቀብሬ ዕለት በእኔ ሰበብ ጸብ ተፈጥሮ የሚያዋርድ ስራ እንዳይሰራ መጸሌ ፈለግኩ። አደጋ ሸተተኝ። የጥፋተኝነት ስሜት ተሰማኝ። ከሞት በኋላ አለ የተባለው ሕይወት እውነት ከሆነ ጻድቃናን ወደገነት ሃጣንን ወደ ሲኦል መስደድ የሚባለው ነገር ካለ እኔ ከየትኛው እንደምመደብ ከወዲሁ ገመትኩ። ዘፋኝ ነኝ እኔ። ለሁለትም ቤት ያደርኩ የፍቅር አሽከር ነበርኩ። ሁለቱም የሚዘፍኑልኝ የብቻዬ ብለው ነበር። የሁለቱም ባል ስለነበርኩ አሁን ያመንዝራነት ስሜት ተሰማኝ። አንዷ አንዷን በመልክ አታውቃትም፣ በድምፅ አትለያትም። ዛሬ የመሞት አትያያቸው በቀብሬ ቀን ተቃቀፉ። ተቃቅፈው ተላቀሱት። ጠላኋቸው፣ በጣም ጠላኋቸው። ይህንን ጥላቻ ይዤ ወደ መቃብር ባልወርድ ደስ ይለኝ ነበር። ለምን አባታቸው ነው ይህንን ያህል ተቃቅፈው የሚላቀሱት? ለምንድን ነው ይህን ያህል የጥፋተኝነት ስሜት እንዲሰማኝ የሚያደርጉት? አንድ ሀሳብ ወደ ጭንቅላቴ ጓዳ ብቅ አለ። ሀረር ያለው ያ የምስጥር የተካፋይ መሞቴን አልሰማም ኑሯል ከተሰማኝ የጥፋተኝነት ስሜት መላቀቅ ነበረብኝ። ከነፍኩ ወደ ጓደኛ አድራሻ ከነፍኩ። ውበትና ጥበብ በማያቀዘቅዘው ሰዓት ውስጥ ነበርኩ። ሐዘን ለብልቦኛል። የሚለቀስ ሊለቅሶ የሰለቸኝ እኔ ያህል የጓደኛ ቀልድ ናፍቆኛል። ሄድኩ ሄጀ ማለኛውት አየዋለሁ አያኝም። ይሄ ነው የመጽናናት ጌታ። ገና እንዳየሁት ነው ሞቴን የረሳሁት የእናቴንም ለቅሶ የዘማዊነት ስሜቴንም ጭምር ይሄ የልብ ጓደኛ የጉስቁልቁል ብሏል ከገላው የሆነ ነገር ጎድሏል። የሆነ ነገር ተቆርሶ ወድቋል ስጋ ያነሰው መስሏል ደግሞ አይስቅም አያስቅም ድምፁን ቀልዱና ፈገግታውን ምን ገደለው የጓደኞቹ ጥያቄ ነው ምን ሆነዋል ይላሉ ከቢሮ ይወጣል ይገባል፣ ይወጣል፣ ይገባል፣ ይመላለሳል። ያዛጋል፣ ቡና ያዛል፣ ፉት ጭልጥ፣ በሲጋራ ላይ ሲጋራ፣ ደግሞ እንደገና ማዛጋት። ምን ሆነሃል? ታመሃል ብሎ የስራ ባልደረቦቹ ጠየቁት። አላመመኝም ብሎ ሲመልስላቸው ሰማ። ታዲያ ምን ሆኖ ነው ዛሬ ቀን ሊጎድልበት? ምን ሆኖ ነው የሳቅ ፊቱ የነጠፈ? አንድ እበቱ ያልተፈታ ደብቶታል የቢሮው ስልክ ጮኸ ጮኸና ከቆዘማው ያነጠበው መሰለ ለደዋዩ ዛሬ የሆነ ነገር ሆኛለሁ አለው የደዋዩ ድምፅ አይሰማኝም! ጓደኛዬ ጥቂት ቃላት ከሰማ በኋላ ደነገጠ ደርቆ ቀረ ጮኸ ስልኩን ሳይዘጋ ጮኸ ቢሮ ውስጥ መኖሩ እስኪረሳ ድረስ ጮኸ ሞተ ሞተ ነው የምትሉት ወዮ ጓደኛዬ ወዮ ስሜን ጠርቶ አለቀሰ ባልደረቦቹ ትከሻው ነግሮት ነበር አሉ፣ ትከሻው ላይ ሁኜ ሰማኋቸው! ሴቶቹም እንደ ዛሬ ደብሮት አያውቅም አሉ። ስለኔ ነገራቸውን አንዳንድ ገጠመኞች እየገጣጠሙ፣ በነበረውና በሰሙት ላይ እየቀጣጠሉ ማውጋት ቀጠሉ። የጨጓራ ካንሰር እንደያዘኝ ጭምር ነግሯቸው ነበር። ከመሃላቸው ተለየ ወዳጅ ልቤን ተቀጠልኩት! አየሁት አየሁት አየሁት! መሞቴን ከሰማ ደቂቃ ጀምሮ የጓደኛዬ ማርጀት ጀምሯል። ምን አለ እናቴ እንደ ልጅ ሳይሆንላት ባይሸመግል። ምን አለ ቶሎ እናቴ ዘንድ በደረሰ ደረሰ። አስከሬኔ ላይ ስንከባለል ሳይ እንባ የመጣ እንደ አዲስ ተለቀሰ። ደረት ተደቃልኝ፣ ፀጉር ተነጨልኝ። ፎቶዎችና ልብሶች ማላቀሻ ሆኑ። ወይኔ ጓደኛ እንባ በእንባ ሆኑ። ትንሽ ቆይቶ እናቴን አባብሎ ወደ ጎረቤት ወሰዳት። ለሱ ተሸነፈችለት። ተከተልኩት፣ ምን ሊነግራት ነው አልኩ። አንድ ጥጋ ሲዞ አጽናናት። የመጽናናት የጌታ ልጃ። አፈር ሳይቀምስ እህል ባፍ አይዞርም ያለች እናቴን፣ ጨጓሯ እንደፍም እየፈጃት የምትንከባልለዋ እናቴን ለምን ወተት አስጎነጫት። ዳቦም አጎርሳት። እየተናነቃትም ቢሆን መዋጥ ጀመረች። እፎይ አሁን ነው ፈገግ ያልኩት። የገዛ ፈገግታ ያጽናናኝ ጀመር። ከሞትኩ ስንት እና ስንት ሰዓት አልፏል? ደስታ ርቆኝ ነበር። አሁን ነው ደስ ያለኝ። እሰይ! አሁን ባዶ አይደለሁም። አሁን ምድረ በዳ አይደለሁም። አዲስ ነገር በቅሎብኛል። የእናቴን ሀዘን በሆዴ የጓደኛዬን ፍቅር በልቤ ይዣለሁ። ገርሞኛል። ከመገረምም በላይ ተገርሜያለሁ። ሞት እንዲህ ነው። እንዲህ ከተቀበርኩ በኋላ እየሆነ ያለውን ነገር የመከታተል ችሎታዬን የምነጠቅ የምንጠቅ መስሎኛል። እስከቀበር ድረስ እስከ መጨረሻዋ ሰከንድ ከእናቴና ከጓደኛዬ አልተለየሁም። አሁን ወደ ተቆፈረልኝ ጉድጓድ ልገባ ጥቂት ሰከንድ ነው የሚቀረኝ። ከአሁን በኋላ የሚሆነውን አላውቅም። ግዳጅን ፈጽሜያለሁ። ሩጫዬን ጨርሻለሁ። ለካስ ሞት ማለት የሆኑ ምድር ላሉ ሰዎች ይህንን ማን በነገራቸው?